ሰላም ጤና ይስጥልን ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን በድጋሜ ተመልሰን መተናል። በዛሬ ቪዲያችን ላይ በቀን አራት እንቁላል ብንመገብ የምናገኘውን አስደናቂ የጤና ጥቅም ለእናንተ የምናካፍላችሁ ይሆናል። እንቁላል ብዙ ጊዜ ለቁርስ ለመስራት፣ በይበልጥ ደግሞ ወንድ ላጤ ከሆነን ቁርስ ላይ ለማዘጋጀት በጣም ቀላል ወይም ረጋ ያለ አሰራር ስላለው ማንም ሰው ሊሰራው ስለሚችል ለመስራት ስለቀለለ ብቻ እንመገበዋለን። ነገር ግን በቋሚነት በቀን አራት እንቁላል ብንመገብ የምናገኘውን የጤና ጥቅም ከነገርናችሁ በኋላ ደግሞ እንቁላልም ጉዳት አለው። እሱንም እስከ መጨረሻው እሰማላችሁ። አብዛኛው ሰው ደግሞ ደጋግሞ የሚጠይቀው እንቁላል ቀቅለን እንጠቀም ወይስ በጥሬው እንጠቀም? ምን አይነት ጥቅም ይሰጠናል? እንቁላል ስንጠብሰው የምናገኘው ጥቅም ምን ያህል ነው የሚለውንም በዚህ ቪዲዮ እንነግራችኋለን ማለት ነው። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮንም ስጀምሩት ላይክ እና ሼር ማድረግ አይረሳ። እንቁላል በውስጡ በያዘው አስደናቂ ንጥረ ነገር ብዛት የተነሳ በቫይታሚን በንጥረ ነገሮች እጅግ በጣም የበለጸገ ነው። ለአንድ ሰውም ለጤናውም፣ ለህይወቱም በአጠቃላይ በጣም አስፈላጊ የሆነ ነገር ቢኖር እንቁላል ነው። እንቁላል ልናገኛቸው የምንችላቸው በርካታ የጤና ጥቅሞች ሲኖሩ ሳይንስና ምርምር ያረጋገጣቸውን ዋና ዋና ጥቅሞችን ደግሞ እንነግራቸዋለን። እንቁላል ከፍተኛ ጥራት ባለው ፕሮቲን የበለጸገ ነው። በይበልጥ ስፖርት ለምትሰሩ ወጣቶች ሰውነታችሁን በፕሮቲን መገንባ ከፈለጋችሁ እንቁላል በከፍተኛ ፕሮቲንና ጥራት ባላቸው ፕሮቲን የበለጸገ ነው ማለት ነው። እንቁላል በሰውነታችን ውስጥ በራሱ ሊያመርታቸው የማይችሉትን ዘጠኝ ጠቃሚ አሚኖ አሲዶች በመያዝ ሙሉ የፕሮቲን ነው ወይም ውስጡ በብዛት ፕሮቲን ነው። ከፍተኛ ጥራት ያለውንን ፕሮቲን እናገኛለን። ይሄም ለጡንቻ ግንባታ ለሰውነት እድገት ለሴሎቻችን ለሆርሞኖቻችን የነቅ አስተሳሰብ እንዲኖረን የማረግ አቅም አለው። ከዛም በተጨማሪ ጠቃሚ ኢንዛይሞችን ለማምረት ወሳኝ ነው። ይሄን ቪዲዮ የምሰሙ ሰዎች ወላጆችም ካላችሁ በይበልጥ ለሕፃናትና ለታዳጊ እንቁላልን መመገብ በትምህርታቸው ጎበዝ እንዲሆኑ፣ አእምሯቸው የተሻለ እንዲያስብ፣ ጤናቸው የተጠበቀ እንዲሆን፣ በሽታ የመከላከል አቅማቸው የተሻለ እንዲሆን፣ ከዛም በተጨማሪ እድገታቸው የተፋጠነ እንዲሆን፣ ጡንቻቸው በአጭር ጊዜ የተገነባ እንዲሆን ያረጋል ማለት ነው። ታዲያ እንቁላል በርካታ ጥቅሞችን ከመያዙም ባሻገር ይህም ክብደትን ለመቆጣጠር ይረዳል። እንቁላል እንግዲህ ስትመገቡ ክብደታችሁን እየተቆጣጠረ ጡንቻችሁና መስሎቻችሁን በደንብ ያሳድጋል ማለት ነው። በቫይታሚንና በማዕድናት የተሞላ ነው እንቁላል ጠብሰ እንደምንበላው ወይም ሀያ ብር ወይ ሀያ አምስት ብር ገዝተ ነው ጠብሰ እንደምንበላው ቀለል ያለ ነገር አይደለም። በቫይታሚንና በማዕድን የበለጸገ ነው እንቁላል። እውነተኛ ንጥረ ነገር ማከማቻ ተብሎ ይጠራል። በርካታ ወሳኝ ማዕድናትንም በውስጡ ይዟል። እንቁላል ሲባል እንግዲህ የማዕድን ማከማቻ ወይም የማዕድን መጋዘን ይሉታል። ለምን? በውስጡ በያዛቸው ለሰው ልጅ አስፈላጊ የሆኑ የቫይታሚን አይነቶች በብዛት ስለሚገኝ፣ ከነዚ ውስጥም ቫይታሚን ለአይን ለቆዳ ጤንነት በጣም ጠቃሚ ቫይታሚን ነው። አይናችን ጤናማ እንዲሆን ቆዳችን ያማረ እንዲሆን ለስላሳ እንዲሆን የቆዳችን ጤና እንዲጠበቅ ቫይታሚን ለሰው ልጅ ያስፈልጋል። ታዲያ ቫይታሚን የት እናገኘዋለን ካላችሁ እንቁላል ውስጥ ታገኙታላችሁ። ቫይታሚን ዲ ለአጥንት ጤንነት ካልሲየምን በሰውነታችን ውስጥ ስለያዘ በሽታይ በሽታ የመከላከል አቅምን ለማጠናከርና የልጆችን እድገት ለማፋጠን ይጠቅማል። ቫይታሚን ዲን ስናነሳ በአሁኑ ሰዓት ላይ በጣም ብዙ ሰው የቫይታሚን ዲ እጥረት አለበት፣ ወይም ከፀሐይም ይሆናል ከሌላም ነገር የቫይታሚን ዲ እጥረት አለበት። የቫይታሚን ዲ እጥረታችንን ለማካካስ መመገብ ያለብን ነገር ቢኖር እንቁላል ነው። ወገኖች በደንብ ከሰማችሁኝ እንቁላል ቫይታሚን ዲ ከፍተኛ መጠን ይዟል። ታዲያ ህጻናት ልጆች ካላችሁ ቁመታቸው እንዲጨምር፣ ሰውነታቸው እንዲጠነክር፣ አጥንታቸው እድገቱ ራሱ ጤናማ ያጥንትና ፈጣን ያጥንት እድገት እንዲኖራቸው ቫይታሚን ዲ ያስፈልጋል። ቫይታሚን ዲ ደግሞ ከፀሐይ በተጨማሪ ምን ያስፈልጋቸዋል? እንቁላል ውስጥ ያስፈልጋል ማለት ነው። ታዲያ ይህን ቁልፍ የሆነ ለሰው ልጅ በህይወት ዘመኑ አስፈላጊ የሆነ ማዕድንን ቫይታሚን ዲን የት እናገኘዋለን? እንቁላል ውስጥ እናገኘዋለን። ሌላኛው ቫይታሚን ቫይታሚን እንግዲህ ሀይልን አንቲኦክሳይድን ሴሎችን ከጉዳት ይመጠበቃለሁ ቫይታሚን ኢንም እንግዲህ እንቁላል በውስጡ ይዟል ሴሎቻችን ከጉዳት ይጠበቃሉ ሀይልን ኢነርጂን ይሰጠናል ሌላኛው ቫይታሚን ቢንም በውስጡ ይዟል ቫይታሚን ቢ ደግሞ ሀይልን ለማምረት ለነርቭ ስርዓት ለቀይ ደም ሴል ስሎች አስፈላጊ ነው ቀይ ደም ሴል ስሎች በአግባቡ ስራቸው እንዲሰሩ ከዛ በተጨማሪ ደግሞ ሀይልን ለማምረት ለነርቭ ስርዓት ቫይታሚን ቢ በጣም ጠቃሚ ነው ይህንንም ቫይታሚን በሚያስደንቅ ሁኔታ እንቁላል በውስጡ ይዟል። ሌላኛው ክሮሊን የተባለ ንጥረ ነገር ይዟል። በይበልጥ ደግሞ ለእርጉስ ሴቶችና ህጻናት ለአይምሮ እድገት እጅግ በጣም ጤናማ እና አስፈላጊ ነው። ክሮሊን ለህጻናት ለእርጉስ ሴቶች ለህጻናት አይምሮ እድገት በጣም አስፈላጊ ነው። በዚያ ያቆምም፣ እንቁላል እሱ ምን አለበት ይቀጥላል። ሴሌኒየም የተባለም ንጥረ ነገር ይዟል። ይህም የታይሮይድ እጢን ጤና ይደግፋል። የታይሮይድ እጢን ጤና ይደግፋል። ሴሌኒየም የተባለው ንጥረ ነገር በውስጡ ስለያዘ እንቁላል ይሄ ደግሞ የታይሮይድ እጢን ጤናን ይደግፋል። አይረንን ይዟል። አይረን በደም ውስጥ ኦክሲጅንን ለማጓጓዝና የደም ማነስን ለመከላከል ያገለግላል። የደም ማነስን ለመከላከል የሚያገለግለው አይረን ወይም ኦክሲጅንን ባይምሯችሁን ውስጥ የሚያመላልሰው አይረን የት ውስጥ ይገኛል ካላችሁኝ፣ የት ውስጥ አልኳችሁ እንቁላል ውስጥ ይዟል። ሌላኛ ፎስፈረስን በውስጥ ይዟል። ፎስፈረስ ለአጥንትና ለጥርስ ጤንነት በጣም አስፈላጊ የሆነ ንጥረ ነገር ነው። አጥንታችን ጤናማ እንዲሆን፣ ጥርሳችን ጤናማ እንዲሆን ፎስፈረስ በጣም አስፈላጊ ነው። ታዲያ ይህን የሚያክል ንጥረ ነገር ፎስፈረስ በምን ውስጥ ይገኛል ካላችሁኝ በእንቁላል ውስጥ ይገኛል ማለት ነው። ዚንክን ይዟል። ዚንክ በሽታ የመከላከል አቅምን በማሳደግ ጤናን ይደግፋል። ቁስሎች ካሉ ደግሞ ወዲያው እንዲድን ወይም የቁስሎችን የመዳን አቅም በቶሎ ያፋጠናል ማለት ነው። ታዲያ ዚንክን የሚያህል ቫይታሚን በእንቁላል ውስጥ እናገኛለን። የአይን ጤናን ያበረታታል። የእንቁላል አስኳል በሊቲኔም እና ዚቲኔም የተባሉ ንጥረ ነገሮች የበለጸገ ነው። እነዚህ ንጥረ ነገሮች አይናችን ጤናማ እንዲሆን እንዲሁም ከብርሃን ጎጂ ጨረሮች ለመጠበቅ በጣም ጠቃሚ ነው። በይበልጥ ደግሞ በእድሜ ምክንያት የሚመጣውን የአይን ሞራ ግርዶሽ ለመቀነስ በከፍተኛ ሁኔታ ይጠቅመናል። አይናችን ጤናማ እንዲሆን ከእድሜ ጋር ተይዞ የሚመጣውን የአይን ሞራ ግርዶሽ ለመቀነስም ይረዳናል። የአይምሮ ጤናን ይደግፋል። በእንቁላል ውስጥ የሚገኘው ኮሊን የተባለው ንጥረ ነገር ለአይምሮ ጤንነት እጅግ በጣም ጠቃሚ ነው። በይበልጥ ደግሞ ለማስታወስ ችሎታ፣ የነርቭ ስርዓትን ለማስተካከል የማስታወስ ችሎታችን ያደገ እንዲሆን የነርቭ ጤናችን ጤናማ እንዲሆን በጣም ጠቃሚ ነው። በእንቁላል ውስጥ የሚገኘው ምናልና አልኳችሁ ኮሊኒን ለአይምሮ ጤና በጣም ጠቃሚ ነው። የአይምሮ ጤና እንዲኖረን ነርቮቻችን ቢስተካከሉ የአይምሮ የመስራት አቅሙ በከፍተኛ ሁኔታ ሚና እንደሚጫወት በጣም ጠቃሚ ነው። የልብ ጤንነትን ያስተካክላል። እንቁላል የልብ ጤንነት እንደሚያስተካክል ጥናቶች ያሳያሉ። እንቁላል በኮሌስትሮል ቢኖረውም እዚህ ጋር ልባርጉ፣ እንቁላል ኮሌስትሮል ቢኖረውም በምግብ ውስጥ የሚገኘው ኮሌስትሮል መጠን ጤነኛ ሰዎች የደም ኮሌስትሮል ላይ ያለው ተንጽኖ አነስተኛ መሆኑን የቅርብ ጊዜ ጥናቶች ያሳያል። እንዲሁም እንቁላል ጥሩ ኮሌስትሮል የሚባል ኤችዲኤል በመባል የሚታወቀውን መጠን በመጨመር ለልብ ህመም የመጋለጥ እድላችንን በከፍተኛ ሁኔታ ይቀንሳል። ታዲያ እንቁላል ለልብ ህመም እንዳንጋለጥም አዘውትሮ ይረዳናል። ከዚህ በመቀጠል ማሳሰቢያ እነግራቸዋለሁ። እንደ ስኳር በሽታ ያለው የጤና ችግር ያለባቸው ሰዎች እንቁላልን ስንመገብ ሐኪምን ማማከር ይገባቸዋል። የስኳር ህመም ካለባችሁ እንቁላል ስትመገቡ ሐኪምን ብታማክሩ በጣም የተሻለ ነው። የስኳር ህመም ላለባቸው ሰዎች እንቁላል ከመመገባቸው በፊት ሐኪማቸውን ቢያማክሩ በጣም የተሻለ ነው። ሌላኛው ክብደትን ለመቆጣጠር ይረዳል። ከፍተኛ የፕሮቲን ይዘት ስላለው ለረጅም ሰዓት የጥጋፍ ስሜት እንዲሰማን በማድረግ የክሎሪን መጠን እንዲቀንስ ይረዳል። ይህም ክብደትን ለመቀነስና ጤናማ ክብደት እንዲኖረን በከፍተኛ ሁኔታ ምን ያደርግልናል ይረዳናል። ሌላኛው እንቁላል የአጥንት ጥንካሬን ያጠናክራል። እንቁላል ፕሮቲን፣ ካልሲየምን ለመርዳ ስለሚያግዝ አጥንታችን ጤናማ ሊሆን ይገባል። ሊታሰቡ የሚገባቸው ነገሮች አሉ። አበሳሰል፣ አቀማመጥ ወይም ጤናማ እንቁላሎችን መጠቀም በጣም አስፈላጊ ነው። አንዳንዴ እንቁላል ስትጠቀሙ ደግሞ አለርጂ የሚሆንባችሁ ችግር ካለ የጤና ባለሙያ ማማከር ተገቢ ነው። ምክንያትም እንቁላል አለርጂ የመሆን ችግር ያለባቸው ሰዎች አሉ፣ ወይም እንቁላል ሲበሉ የማይስማማቸው ሰዎች አሉ። ታዲያ እንቁላል በመጨረሻ የምንነግራችሁ እንቁላል ጠብሰን ብንበላው ቀቅለን ብንበላው በጥሬው ብንበላ ያለ የፕሮቲን መጠን ተመሳሳይ ነው፣ አይቀንስም የሚሉ ሰዎች አሉ። ሌሎኞቹ ደግሞ ተቀቅሎ ሲበላ እና ተጠብሶ ሲበላ እንዲሁም ጥሬውን ሰብረው ደግሞ የሚወስዱ ሰዎች አሉ፣ እነሱ የተለያየ ፕሮቲን አላቸው ይላል። በአብዛኛው ግን የተስማሙበት ተጠብሶም ተቀቅሎም ተሰብሮም በጥሬ ቢበላ የፕሮቲን መጠኑ ተስማሚ እንደሆነ ብዙ ጥናቶች ተናግረዋል። ወይም ብዙ ሰዎች የሚስማሙበት እሱን ነው። ታዲያ እናንተ በሚመቻችሁ መልኩ አድርጋችሁ እንቁላል መመገብ ትችላላችሁ። ድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። ቪዲዮ ጀምሩት፣ ላይክ እና ሼር ማድረግ ያደረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።